እኔ እውነት ለመናገር አመጣትሽ ጥሩ አይደለም። ድንቄ ድንቄ ጥሩ አይደለም፣ አመጣትሽ ጥሩ አይደለም። ምን አለች? ዛሬ ምን አለች? እኔ እና አንቺ እኮ የተነካካ ነው ዛሬ አይደለም ማለች። አያችሁ? እራሱ አወጣችሁ ደግሞ እንደዚህ ስለ እንደ ሀይ ፌቅር በደንብ ታውጣው፣ ውስጥ ታውጣው። እኔ እና አንቺ የተነካካ ነው አለቻት። እኔ እና አንቺ የተነካካ ነው፣ ዛሬ አይደለም። ማን ነው ቀናተኛ? አለች። ማን ነው ቀናተኛ እኔ ወይስ አንቺ አለች። የምትቀኝ እንደውም አንቺ ነሽ አለች። ለቤት አዩ አያችሁ፣ ቤት ስገዛ እንኳን ደስ አለሽ አላልሽኝም አለቻት። አያችሁ ቀኝ ይዛባታለች። ይቺ እኮ ምንም እኮ የምታውቀው ነገር እኮ የለም። አራት ሳምንት ጠፍታ አልነበረ? አንደኛ አንድ ጊዜ ጓደኛ አይደለችም፣ እኔ ካንቺ ጋር ላውራም ትላለች። አንዴ ደግሞ ቤት ስገዛ አለች እንኳን ደስ አለሽ አላልሽኝም አለች። ቀን ይዩ እንግዲህ ጉድ፣ አሁን ቀስ እያለች ታውጠዋለች። መኪና ስገዛ እንኳን ደሳለሽ አላልሽኝም አለች። እንግዲህ እነዚህ ሁለት ነገሮች የተደረጉት ቤታዮ አልነበረችም። በጠፋችበት ሰዓት ከየት አግኝታ ነው እንኳን ደሳለሽ መትላት? አያችሁ ለምን እንኳን ደሳለሽ አላልሽኝ? ማን ተደቂ የሚያዘው ይህን ቂም ስለያዘችባት እኮ ነው ቤታየ ሰርጀሪ ተደርጋለች ብላ ያመቻቻቻት ማለት ነው። እረ ይህቺ መርዝናት ተስተካክላን የመጣችው በቃ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ ብትል በዚህ በዚህ ብትል በዚህ በዚህ ብትል በዚህ ስታወራስ እኔ ላንቺ ምስጥር ላውራ የነ ኪዱን እና የነ ኤልሻዳም ባየውበት ላንቺ ሚስጥር ሰባውራ? ምን ማንኛውም ጓደኛ እኮ ሲጣላ ኮ አዲስ ነገር እኮ አይደለም። ሚዲያ ላይ ስለሆነ ነው እንጂ ጓደኛና ጓደኛ የሚጣላው ሚስጥር የለምን። አልደበቅ ሽልኝም አደለም። በነገራችን ላይ ሚስጥር ብዬ የነገርኩሽን ነገር እኮ ለሌላ ሰው አውራሽ ተብሎ እኮ ነው በብዛት ጓደኛ ባችሁ የሚጣሉት። ለዚህ ነው ብዙ ጓደኛ ስትሆኑ እንዳታውሩ ብላችሁ የተናገራችሁትን ነገር ሄደው ያወራሉ፣ ችግር ይፈጥራሉ። የሆነ ሰው ሚስጥር ያወራልሻል። ታምኛትና ትነግረታልሽ። እኔ በነገራችን እንደዚህ አይነት ነገር ያስቀይመኝ የምቀይመው እራሴ ነው። ለምን አባሽ አወራሽ ልጅዬ? ማን አባሽ አወራሽ? እራስሽ ያልቻልሽውን ሚስጥር ማን ሊደብቅልሽ ነው? ሰው ሰው አምኖ ነው የሚያወራው። የሆን ነገር አምነሹ፣ እንደዚህ እንደዚህ ነገር እኮ አለ፣ በቃ ይሄ ነገር ግን አንተ ጋ ይቀመጥ ስትሉት ምድረ በጥራቃ በሙሉ

ሚርጫ ቦርድ እናትን ቁርት መቼ ስለ እውነት አትፈር ድምጭንቅላቱ እዚህ ጋር ችግር አለበት፣ ችግር። ስለዚህ ገምጋሚና ገማጋሚ አግማሚ ሌላን ይመርጣል። እንደዛ ነው፣ እንደዛ ያስኬዳል። ምን ይመስላል አድማጭ ተመልካች? ፍራድ ቢሏል። ድን ሊያሹ አድማጭ ተመልካች፣ እናንተ ፍራዱ ቢሏል። ዛሬ እንዲ ዛሬ ስለዚህ አድማጭ ተመልካች ይፍረዴ። እንደዛ ነው እኛ ዝግጅቱን ማዘጋጀት ሜዳውን እንዲጋልቡበት ማድረግ፣ እንደዛ ነው። ሀሳብ ያሸንፋል፣ እያሸንፋል ሀሳብ ችሎታ ይመራል፣ ይመራል። እንዲያልን ልጆች እናሳድጋለን፣ ትውልድ ይለወጣል። እንደዛ ነው። ወደዚህ ወደዛ ትበሉ፣ አሁን ወዲህ በሉ። ዶላሩን እች ልጅ ገባች አልገባች፣ ወዲ ዶላር

እንደዛም ከሆነ ድሮ ነበር። ጂጂ አምስት ካሬ ሜትር መሬት ተቀብላ ፎቅ በፎቅ የምትሆኑ የነበረው ዘራዳዳ ነው። አዳዳ ነው። ሚርጫ ቦርድ ይፈርዳል። እናያለን። ሚርጫ ቦርድ ኢንቁርቴን እናደርጋለን። ትፈቅዳላችሁ? እሺ፣ ኢሲም ጠራው እንደ ማናጀር። እሺ፣ አልጠራም። ሚርጫ ቦርድ ከኦሮሞም ከአማራም ይሁን ካለ፣ እሺ። ሌላ ሚርጫ ቦርድ ካለ አናቦት ይግባ ካላችሁ፣ አናቦት ይግባ ኢትዮጵያ ይላል። በዚህ በኩል አናቦ በዚህ በኩል ኢንቁርቴ ትግባ፣ ይፍረዱ እነሱ ኢንቁርቴ ለወዶ ነው የምትፈርደው። የታወቀ ነው እሱ ምርጫ ቦርድ እናትን ቁርት መቼ ስለ እውነት አትፈርድም። ጭንቅላቱ እዚህ ጋር ችግር አለበት፣ ችግር። ስለዚህ ገምጋሚና ገማጋሚ አግማሚ ሌላን ይመርጣል። እንደዛ ነው፣ እንደዛ ያስኬዳል። ምን ይመስላል አድማጭ ተመልካች? ፍረድ ቢሏል። ድንቅ ሊያሹ አድማጭ ተመልካች እናንተ ፍረዱ፣ ቢሏል። ስለዚህ አድማጭ ተመልካች ይፍረድ። እንደዛ ነው። እኛ ዝግጅቱን ማዘጋጀት ሜዳውን እንዲጋልቡበት ማድረግ እንደዛ ነው። ሀሳብ ያሸኒፋል እያሸኒፋል ሀሳብ ችሎታ ይመራል ይመራል። እንዲያለን ልጆች እናሳድጋለን ትውልድ ይለወጣል። እንደዛ ነው። ወደዚህ ወደዛት በሉ። አሁን ወዲህ በሉ ዶላሩን እች ልጅ ገባች አልገባች

ተታረቋ ቂጤ ገጠሙ ይህን እግዚአብሔር ከኪዱ ጋር እያወራች ይሆናል። ተታረቁ ቀን እንፈልጋለን ብለው ነበር። ሲያስቡት ሲያስቡት ለሚን ቀን እንሰጣለን ብለው እንደ ባሌና ሚስ ተገናኙ። የሚን አባትና ፍቃድ ፋፍቃድ ብለው ተገናኙ እነዚህ ሰዎች ሚላ ረጋል በኋላ በኋላ ሁሉ ይታኛል። ሚላ ረጋል እቺ ሴት ይወርጣዋት ይናግሮ አልነበረም እንዴ? በዚህ ሰዓት ላይ አይገባም። ቅድም ችግር የለም ጀማሪ ነው ችግር የለም ከገባም። አሁን ማመሻ አሜሪካን ሲነሳ የኢትዮጵያ ሕዝብ ወደ ቤቱ ሲገባ አውሮፓ ሲገባ ነበረ መግባት የነበረባት።

እዛ አቴና እየታ አግኝቸ ሊናገሩ እኔ ሲነሳ እሱ ይተኛል። እሱ ሲተኛ እኔ ቁጭ እላለሁ። አይፈጣል ዚ ላይ እንዴት ብዬ ልናገር? ብዙ ነገር አለ እዚ ላይ አብዲ፣ እንደዚህማ አይደለም እንደዚህማ አይደለም የራሱ ጉዳይ ብሎ ነገር የለም። ይሄ ኮ ኮምፒቴሽን እኮ ነው የተያዘ ሲምሰጥ እኮ ነው።

ጥሩ አይደለም፣ እንደ ወዴት ወዴት አይስወር ጥሩማ አይደለም። ወደዛማ አትግባ። ስሜን አንቺ እመጣልሻለሁ። ነገርሽ በውስጥ ነው የምናገርሽ። ያ የኤል ሸሬ ጓደኞች መሆን ያለባቸው እንደዚች አይነት ሴት አይደለችም እንደ ሊያ ያለች ጋር አብረሽ ምን ቆመሻየላጣ? ም እንደምልሽ አላውቅም። ሁለተኛ ነገር በውስጥ እንነጋገር አለ ብሎ አላስችል ብሎኝ ነው። ሁለተኛ ነገር ሊያ ማለት ተጠቃሚ ናት። የተጣሉትን ሰዎች እየፈለገች ማን ከማን ተጣላ፣ ታባላሻለች። ለሁላችሁም ነው የምነግራችሁ። ስለ ቲክቶክ እስከ ዛሬ ድረስ ቤታዮ ነክታታለች። አልነካቻትም። ለምንድን ነው ያልነካቻት? መንጀሮ አልመጣችም። ቤታዮ እስካሁን ድረስ ቤታዮ፣ አሁን ቤታዮ ከቲክቶኩ ፈቀቅ እያለች ነው። ያ ምክንያቱም ቲክቶኩም ደግሞ እንትን አይደለም፣ አዋጭ አይደለም። የሊያ ትልቁ ትልቁ ችግሯ እኔ እና ዮናስን ማኛ ዩቱብ ላይ ሳትታወቅ ታወቅ ሪ ብላ ልጅናቲ መኪና ሊገለብጠው ነው፣ የመኪና አደጋ አክሲደንት ደርሶበታል ብላ የለጠፈች የልጅ ትል ማለት ሊያሾናት ለምንድን ነው ቤታዮን ያልተናገረቻት? ለምን ይመስላችኋል? በእንጀራው አልመጣችማ ቤታዮ። ኢንስታግራም ላይ እኮ ይተዋወቃሉ ድሮ ነው። ቤታዮን ማቃት ይህችንም ትል ማቃት ማለት ነው። ቤታዮ ላቢያጆ ገባች ሙሉ ለለች። በነገራችን ላይ ኮንግራቹሌሽን። ፊልም ምናምን በትልቁ እየመጣች ነው ቤታዩ። በነገራችን ላይ አለ ነው እና እሷን ደም እኔ እንደውም ዘልዛላ ስለሆንኩኝ እንጂ ቁጭ ብዬ አራት ሳምንት ነኝ። ራሴ ኮርሱ መውሰድ አለብኝ እኔ ወስጄዋለሁ፣ ረስቼው ነው። ስለዚህ ዩቲዩብ ላይ ቤታዩ ዩቲዩብ ላይ ልትመጣባት ስለሆነ ሊያየት ትግባ። የተገዛው ክሬዲት መኪና፣ የተገዛው ክሬዲት ቤት፣ ያ ስለዚህ ዛሬ ቤታዩ ዛጋ መጣች ማለት ፊሊተር ፊሊተር ያስፈልግም አያስፈልግም። ሪከርድ ነው የሚደረገው። ሲደረግም ደግሞ እንዳንቺ ጭስና ቡና ይዛ እያፈላች እንትን እያለች እየተራገመች የሰው ስም እያነሳች እንደማይሆን የሰው ስም። ለነገሩ ቤታዬ፣ የሰው ስም እኮ ማንሳት አይደለም ቤታዬ። ደግሞ ስታነሳው ያምራል መናገርሽ። በውስጥ ነው የምናገርሽ። የኤልሻዳይ ጓደኞች መሆን ያለባቸው እንደዚች አይነት ሴት አለች፣ እንደ ሊያ ሾው ያለች ጋር አብረሽ ቁጭ ብለሽ ቆመሽ የበላሽ መጣ ኤልሻዳይ። አይ ዶንት ኖው አይ ዶንት ኖው ምን እንደምልሽ አላውቅም። ኤኒዌይ ሁለተኛ ነገር ቤት እንነጋገር በውስጥ እንነጋገራለን። አላስችል ብሎኝ ነው አይ አይ አላስችል ብሎኝ ነው። ሁለተኛ ነገር ሊያ ማለት ተጠቃሚ ናት። ያ የተጣሉትን ሰዎች እየፈለገች ማን ከማን ተጣላ ማን ከተጣላ ታባላሻለች። ለሁላችሁም ነው የምነግራችሁ? ስለ ቲክቶክ እስከዛሬ ዛሬ ድረስ ቤታዮ እናክታታለች፣ አልነካቻትም። ለምንድን ነው ያልነካቻት? መንጀራው አልመጣችም። ቤታዮ እስካሁን ድረስ ቤታዮ መመክረሽ ነገር ምን እንደታቀሽ ቦስ ፍልሽ አለ። ምናልባት ካየሽው፣ በግልጽ ነው የምነግርሽ ለመጀመሪያ ጊዜ ስምሽን ሳነሳ ጓደኛ ይል ኦኬ፣ ጓደኛሽ ገንዘብሽ ነው። እንዴት ጓደኛ የሆንሽ ስሜን ታነሻለች። ሊያ ሊያ፣ አንቺ ገቢ የምታስገቢ ከሆነ ትቆራረጫለሽ። የዘንድሮ ጓደኛ እንደዛ ነው። አንደኛ አደራ ምልሽ ነገር፣ በሰው ነገር አትግቢ። በቃ ቤታዩ፣ በሰው ነገር አትግቢ። ሰው ማለት ይሄ ነው። ያናድዱሻል፣ ያበሳጩሻል። ያ ገንዘብ ባለጌ ነው፣ የኔ ቆንጆ። ኢትዮጵያ ገንዘብ የእናታቸው ልጆች ያስበላቸዋል። ይቺ የተራበች ኢትዮጵያ ውስጥ ደግሞ ስራ የሌላት በተለይ ኢትዮጵያ ያሉት ቲክቶኮሮች እና ብሎገሮች ይበሉሻል። አንቺስ እዚህ የአሜሪካ መንግስትም የአውሮፓ መንግስትም አለላችሁ መጠቀያ። እነዛ ግን ማንም ስለሌላቸው ከፈለጉ አንቺን አሳልፈው ሰጥተው የፈለጉትም ማለት ነው የሚፈልጉት። ቤታዩ መመክርሽ ነገር ምንድ ታቀሽ? በውስጥ ፌልሻሉ። ምናልባት ካየሹ በግልጽ ነው የምነግርሽ ለመጀመሪያ ጊዜ ስምሽን ሳነሳ ጓደኛ ይል ኦኬ፣ ጓደኛሽ ገንዘብሽ እንዴት ጓደኛ የሆነሽ ስሜን ታነሻልሽ? ሊያ ሊያ አንቺ ገቢ ምታስገቢ ከሆነ ትቆራረጫለሽ። የዘንድሮ ጓደኛ እንደዛ ነው። አንደኛ አደራምልሽ ነገር በሰው ነገር አትግቢ። በቃ ቤታዮ በሰው ነገር አትግቢ። ሰው ማለት ይሄ ነው።